ሀይ እንግዲህ ናችሁ ዛሬ የምንገኘው የልጆች ልብ ወግ ነው። የምንገኘው እኔ ላስጀምሩ እኔ ማስተዋወቅ ታላቶች ወይ በሁለት አዲቻቸው በርታ አለ። እሺ ጀምሩ። ማነው ከሁለታችሁ ታላቅ? እኔ እኔ ሁጅ ላይ የተጫወት ምናምን ያለ ገፈጠርኩት ነው አንተ ነ ሰልጣ አይ እኔ ነኝ የወጣሁት። ሰዎች መንገድ ላይ ሲያገኞች ምንድን ነው የሚለው? ቲቶተሮች አረፈርሙልኝ ይሉኛል። እኔ አሁን ታዋቂ ለመሆን ምን ማድረግ አለብኝ? መደነስ ነው

እንዲናችሁ ዛሬ የምንደኘው የልጆች ልብ ወግ ነው። የምንደኘው ዛሬ ከኒ እኔ ላስጀምር። እኔ ማስተዋወቅ ታላቾች ሆይ በሁለት ደቂቃችሁ በርታለሁ። እሺ ጀምር። ሀይ ስሜ ኪሩቤል እባላለሁ። በቲቶች ስሜ ደግሞ ኪራ እባላለሁ። እኔ ሱራፊ እባላለሁ። በቲቶ ካንትካንቺ ደግሞ ሱራ ነው የሚባለው። እኔ ኔ ማስተዋወቀው እኔ ማስተዋወቀ እንወዳደራ ሮክ ፒስ በስ ይዘሹች ሀይ እህታችን እዚህ ተገኝታለሽ፣ ስምሽን ታስተዋውችናለሽ? እኔ ደግሞ ኤማንዳ እባላለሁ የኪራና የስራ እህት ነው። ማነው ከሁለታችሁም ታላቅ? እኔ ነኝ። እንዴት እንደሆነ ውጅ ላይ የተጫወትን ምናምን ያለ እኔ ደግሞ ቅቂ ይዤበት ገፈጠርኩት ነው። አንተ ነህ ሰልጣ? አይ እኔ ነኝ የወጣሁት። ትምህርት ቤት ማን ነው አንደኛ የሚወጣው? ማን ነው ጎበዝ? እኔ አንተ? እኔ። አረ እኔ ነኝ። እሺ በምን ምን ትበልጠዋለህ? በምን በማቴማቲክስ በፒ በሳይንስ በድብደብ በግብረገብ በጣም ብዙ ነገር በልጠዋል። ማን ያስጀመራችሁ? ቴዲ። በመጀመሪያ ልደት ነበረ የሆነ ልደት ነበር። ከዛም በኋላ የገነስን ያለ ቴዲ ገሙ መጣ ና ይችላላችሁ ደንስ ቲክቶክ ላይ ደግሞ ለቅ። አሁን ስንት ፎሎወር ነው ያላችሁ? አሁን አስራ ሁለት ሺ አስራ ሁለት ሺ ፎሎወር። የማንን ዳንስ ነው የምትወዱት? በጣም ከዚህ ሀገር እና ከውጭ ከዚህ ሀገር የለም። ሱራ ፌዲስ። ማንን ነው ከዚህ ሀገር በጣም የምትወደዱ ዳንሰር? እኔ ፒቪኤ ላይ እንዳየውት መጽሐፌ ላይ ምናምን ልጅ ተመስገን በውዝዋዚ ጥሩ ነው ምናምን። ልጅ ተመስገን። ማን ልጅ ተመስገን? በውዝዋዚ ላይ እንትን የሚል ነው እናን ደግሞ ከሶስት መቶ በላይ የሚያንሱ ልጆች ንትን ያስጨፍራል። ገና በአስራ ሰባት አመቱ ላይ ነው፣ በአስራ ሁለት አመቱ ላይ ነው የዳንስ ፍቅር የወገቀው። እናም ደግሞ በሽሮ ሜጋ ነው የተወለደው። ከውጭስ ማን ነው የምትወደው? ከውጭ ብዙ ብዙ ነው። ዜዲ አለች፣ አስተን አለ፣ ቻሪ አለ፣ እኔ ከውጭ ሳምሮ አለ፣ ደናለ አለ። ከነሱ በላይ የሚወደው ከአንድ ይበርታል ማይክል ጃክሰን አለአንደኛ አንደኛም የምትለውን? እሺ አንደኛ የምለው ማይክል ጃክሰን። ማይክል ጃክሰን አዎ። ለምን የሚወደው? ሙኑ አኩሙናን ጌስ ያምራል። ትችላለህ ና እኔም ዳንስ እንትን ለማምዳለሁ ግን ያው ምን ምን ቲክቶክ ዳንስ ነው። እኔ ብዙ ጊዜ የምለው አንቺ ጨፍሪ እንጂ እኔ ሌላ ቀን አሳያቸዋለሁ። የምትወዱት ምግብ ምንድን ነው? የበላችሁ ነው እኮ የምትወዱት ምግብ፣ ተናገሩ። አንደኛው መንዲ። መንዲ፣ አንተስ? መንዲ። ሁለታችሁ መንዲ ነው የምትወዱት? የዚህ የባህላዊ ምግብ አትወዱ? የባህላዊ ምግብም ተናገሩ። ዶሮ አረዳችሁ ታውቃላችሁ እንዴ? ኧረ ማነው ከሁለታችሁን በጣም ይችለው ዶሮ ማረድ? አቤት አቤት! ወይ ውሸት! በስ ዶሮ ማለት ትችላለህ አንተ? እሺ መስራት ትችላላችሁ። ዶሮ ስንት ብልት ነው ያለው? አስራ ሁለት ጎበዝ ጎበዝ። ና ና ና አንድ አንተስ? ለነገሩ ሰምተሃል። እስቲ አስራ ሁለት ምጥሮ እዚህ ዳር እዚህ ዳር እዚህ ድር ነው እሺ። አንደር አንገት አላውቅም። አታውቅም ሌላ ምንድነው ምትም እሺ፣ አልነገራችሁም እኮ አላውቅም፣ ግን እናቴ ግን አሁን የሆነ በዓል ምናምን ፋሲካ ምናምን ሲሆን እናቴ ዝም ብለህ ይሄኛው በጥ ሰው ምናምን ነው። ስለዚህ አንተ ነው የቤቱን ስራ የምትሰራው? አቤት አቤት። ሌላ እሺ፣ ምን ምግብ መስራት ትችላላችሁ? በጣም በጣም የምችሉት ምግብ መንዴ መንዴ ትችላለህ? አንወሻሽ ዋ! አትዋሽ፣ አትዋሽ! እውነቱን ተናገር ያተኛው ኦምሌት ኦምሌት። አንተስ? እኔ ከውጪም ከሀገር እስክራምብሌግ ስክራምብሌግ። ምን አይነት ነው ደግሞ እራሱ አላውቀው። ስ ሲቀፈት በጣም ምንድን ነው እንቁላል ነገር የሚፈስ። ኳስ ታያላችሁ? እንዴት የማን ደጋፊ ነህ? የአርሴ የአርሰናል። አንተስ? ሊቨርፑል። ከአርሰናል እና ከሊቨርፑል ማንም

ነዋይ አሁን ለምሳሌ ኳስ አለ፣ እንትን ቮሊቦል አለ፣ ባስኬት ቦል አለ። ከፉትቦል በኋላ ሌላ ምንድን ነው የምትውለው? ከፉትቦል በኋላ ሌላ ምን ወደው? ባስኬትቦል ማን ታደንቃለህ? ማን ነበረ? ጠፋብህ ስሙ? ጠፋብህ ስሙ ባስኬትቦል። ታዲያ በመንታነታችሁ የገጠማችሁን ገጠመኝ ተናገሩ። በትምህርት ቤት ላይ አንድ ቀን እንትን

ስታድጉ ምን መሆን ነው የምትፈልጉት? እኔ ቢዝነስማ ቢዝነስማ አንተስ? እኔ ነበር ዶክተር። ትምህርት ቤት ጓደኛ አላችሁ እንዴ? የጋራ ነው ወይስ የብቻ ለብቻ የጋራ፣ የጋራ። እንዴት ነው ጓደኞቻችሁ የሚለየዋችሁ? ስ በዚህ ነው። በዚህ ምን አለ ምን እውነት ነው? ተልጮ ተልጮ ጸጉ እንትን ሲል በተፈጥሮ ትምህርት ቤት ስትሄዱ የሚያዝናናችሁ ነገር ምንድን ነው? ጠዋት ጠዋት ኳሳለህ? በጠዋት ሂደት ትጨዋታለህ? ከሁለታችሁ ማን ነው በጠዋት በጣም ቶሎ የሚነሳ ማ ሁለታችሁ እዛ ነው የምትነሳው አንተ ዛትሰትከዛ ስምንት ሰዓት ያለ ነገር እለሁ የቤት ስራ ምናምን ትሰራለህ? ያለ ጠዋት የቤት ስራ የለ ነው። እኔ ሁልጊዜ በጣም ሁልጊዜ የሚነሳ አስራ አንድ ሰዓት ነው። አስራ አንድ ሰዓት ከእዛ አንድ ሰዓት በእዛ ተነስቼ አላውቅም። እጮት አላችሁ? ትምህርት ቤት ማነው ቶሎ ጎል? በጣም ብዙም ያገባው ትምህርት ቤት እኔ ማነው ይችላል ተብሎ የሚባለው ትምህርት እንደ ፍሪቲ ቲክቶክ ላይ በጣም ትታውቃላችኋ። ሰዎች መንገድ ላይ ሲያገኛች ምንነው የሚሏችሁ ቲክቶከሮች? አረፈር ሙልኝ ይሉኛል። አንዱ አንድ ጊዜ እንደዚህ አዳችሁ። ምን አጋጠመስ? ቴኳንዶ ነበር ቴኳንዶ ትሰራለን ምን ቤልት ላይ ነው አሁን? ሰማያዊ፣ ሰማያዊ ደርሷል። ጎበዝ አንተስ? ሰማያዊ፣ ሰማያዊ። እሺ ቀጥል። ከዛም በኋላ የሄድኩኝ ነበር ከቴኳንዶ ቻርሰን ነበር የሄድኩኝ። አለ አንድ ልጅ እናንተ ቲቶታሮች ፈርሙልኝ ምናምን ሲለኝ ፈርሙልኝ ብለውሃል? አዎ ስክሪቶ ለአምታላ አርቶስ ማኖሽ በሁለት ከሁለታችን በደንብ ቴኳንዶ ምችላው

ሱራፌ ደግሞ ይመጣው ሲል ዙሩ ዙሩ ወደቀ ወደቀ። ቤት ማን ነው በጣም የሚያስቸግረው? ቤት ነው። እሱ ነው የሚያስቸግረው። ክላስ ላይ ምናምን እሱ ነው የሚያስቸግረው። አንድ አንድ ጊዜ ቤት ውስጥ ማን ኃላፊውን የሚሰው ከሁለት አልኩ፣ እኔ አንተ አይደለም እኔ ነኝ። ውሸት ታላቁ ስለሆንኩኝ እንትኑ የሚሰጠኝ ያኔ ነው። አንድ አንድ ጊዜ ታላላቆቼ ሲሄዱ ሌላ ቦታ ቁልፉ የኔ ነው። እሱ ቤቱ ላይ ይገኛል። አንድ ቀን አስታውሳለሁ፣ እንደዚህ የሚያየን ማለት ነው ቲቪ ክፍት መነፅሩን ማለት ነው አይቺ እንትን ቁልፉን እዚህ እስኪ አስገብቱ አንተ አስከንቀቀው ምናምን ተብሎ ቁልፉን ምናምን አስገብቱ ከዛም በኋላ እንግዲህ ያየ ያለ የሆነ ቦታ ተገ የሆነ ቦታ ገባና ከዛም በኋላ ልክ ይፈለጋል እኔ ሻረከው ሲባል አላገኘው ስለ አላገኘው ጓደኛ አለሽ አዎ ስለ ወንድ ጓደኛ አለሽ አይ ስማቸውን አልገልጽም፣ ግን ጓደኛ አለ። ጓደኛው? እሺ አንቺ ምንድን ነው ለኔ ጓደኛው፣ በቃ ሚስጥር የሚናገር ሁሉም ነገር ነው። እሺ ጓደኞችሽ እንትን ፈተና እስከሚመጣ ድረስ ምናምን አብራችሁ ትገጋዘዛላችሁ? አዎ ለጥናት እና ኃላፊነት ሁሌም ያንቺ ነው የሚሰጥሽ? አዎ እኛ ስንሄድ ምናምን ሃላፊነት የአንቺ ነው የሚሰጥሽ አዎ እኛ ስለነን እናንተ እናንተ እንደዚህ እንደዚህ ስትሉ ነው እንጂ ለእኔ ነው የሚሰጥኝ እንግላ ታላቅ ቤስት ፍሬንድ የምትሉ ቤስት ፍሬንድ ከአንድ በላይ ናቸው። በጣም ብዙ ብዙ ናቸው። ታዋቂ ግን መሆን ምንድን ነው ጥቅሙ? ለምሳሌ እኔ ብዙ ልጆች የሚያደንቁኝ በቾች ዳንሴን ነው። እኔ አሁን ታዋቂ ለመሆን ምን ማድረግ አለብኝ? መደነስ። ዳንስ ብቻ። አይ ቲክቶክ ላይ ዩቲዩብ ምናምን መጀመር አለብኝ። አሁን አንተ ዩቲዩብ ለመስራት ታሳባለ? አዎ አዎ አዎ። ታዋቂ የኢትዮጵያ ማን ነው የምታደንቁ? በፊልም ሰሪ ሊሆን ይችላል። በቃ ታዋቂ የሆኑትን ሰዎች። እኔ በስዕል የማደንቀው ዶክተር አርቲስት አፈወርቅ ማን ናቸው እሳቸው? እነሱ ትልቅ ሰው ናቸው። በስዕል አንድ እንትን የኢትዮጵያ ስዕል በመሳል የሚታወቃሉ። የኢትዮጵያ ጀግና የምትለውን ሰው ማነው? እስኪ ኪሩቤል፣ የኛ የኢትዮጵያ ጀግኖች ሀደራችን፣ የተዋዱልን ምኒልክ፣ አፄ ቴዎድሮስ እሺ ተፈሪ መኮንን ናቸው። እኔ እንደሱ አፄ ቴዎድሮስ፣ ምኒልክ እና እቴጌ ጣይቱ ብዙ ናቸው። ግን ከየት ነው እነዚህን ያወቃችኋቸው? በማንበብ ትምህርት ጻፍ ላይ አፄ ሚኒሊክ ምንድን ነው ያደረጉት? የእኛ ኢትዮጵያ ለእኛ ኢትዮጵያ ከኢታሊያን ጋር ተዋድቶልን ተዋድተውልን እንትን ያሸነፉ ተዋድተው ያሸነፉ ናቸው። በዛን ሰት ኢትዮጵያ ባያሸንፍ ኖሮ ምንድን ነበር? ምን ሆኖ ለኢታሊያን እትገዛ ነበር። ተዋድተው አሸንፈው እንገዛ ስላደረጉን እናመሰግናለን። እናንተ ስታድጉ ለኢትዮጵያ ምንድን ማድረግ የምትፈልጉት ኢትዮጵያ? እኔ ለእናትህ ሀብታም አረጋታለሁ። ሀብታም እንዴት ሀብታም ታረጋታለህ? እንትን አካባቢ የሚያስተላከውን ቆሻሻ አለመታል። አካባቢ ደግሞ እንትን ዲኮሬት ያደረገው። አንተስ ብሬስ ጃንሶን እና ሊሆን እንችላለሁ ቤዝጋን ስለሆና ስንት ነው የሚከፈላቸው? ቢዝነስ ማለት አላውቅም። መኪና ወደ ሚሊዮን ይደባል። ሚሊዮን አንተ ቢዝነስ ማስትሆን በ በስንት ቀን ነው የሚሰጥ ሚሊዮን ብር? በአንድ ቀን ሚሊዮን ብር ይሰጥሃል? እንደ ኢለን ማስክ ብራንድ ብራንድ ያወጣው ኢለን ማስክ እንደሱ ነው የምፈልጋው እኔ ሐኪም ከሆንኩኝ ለሰባት ዓመት ነው። አሁን ለሰባት ዓመት ታነቢና፣ በአንድ ወር ወይም በሁለት ወር ምናምን ብር ካለኝሽ ባይሆን ለብዙ ሰዎች ሆስፒታል ምናምን ለብዙ ሰዎች እንክንካልሽ እ አላውቅም ወየ መቶ ሺህ ይሞላል። አይ መቶ ሺህ አይሞላም። ወ አንድ ሚሊዮን

ልጆች እንግዲህ እኮ በዚህ እንደሚሆኑ በ በ አይ እንትን በማንበብ እንዳልኩሽ ያኛው ዶክተር አርቲስት ሻፈር ተክሪ ምናምን እሱ ያወቅኩት በእንትን ነው በማንበብ ነው። ለዛ በማንበብ ብዙ ነገር ማውቅ ይቻላል ማለት ነው። እውቀትም ይኖርሻል። ለዛ በማንበብ ብዙ ነገር ማውቅ ይቻላል። አላ ቤት ውስጥ የሚያስደስታችሁ ነገር ምንድን ነው? ቤት ውስጥ የሚያስደስተን ነገር ዳንስ አንተስ? አንዳንዴ ዳንስ፣ ሁለተኛ ደግሞ እንትን ብዙ ጊዜ ኳስ መጫወት። ተመዳግበኝ ምናምን ከሰዎች ጋር ካለበዛ ይደብረኛል። ትሰራላችኋ እና ሄድኩ አስት አይቻልም። ማየት ለውኳ ስለቀናብኝ ነው ልብስ እንትን እዚህ ለመምጣት ተኩለን ነበር ከዛም በኋላ ነበረ ተገዝቶልን ነበረ ስንለካ አይሆነኝም። ከዛም በኋላ በቃ ይላ ያገኘችውን ልበሱ ተባለና ይሄኛው ልበስ ነው። ብዙ ጊዜ ልብስ ስትመርጡ ትመርጣላችሁ። ምን አይነት ከላር ነው የምትወዱት? እኔ ሰማያዊ ሰማያዊ። አንተ? እኔ ደግሞ ቀይ። ግን በልብስ ከተባለ ግን የማን የሚያምር ይመስላችኋል? ሁለታችሁም ትገዛላችሁ? የኔ የዚህ ተዛዛ ልብስ ነው የሚገዛው። የኔ የሚባል ነው ብራንቹስ እኮ ነው ብራንቹስ ናይ ካርጌያለሁ እሱ ገና እኔ በዲ እዚህ በዲ በዲ ትወዳለህ ልብስ እሱ ማለት ነው። ከገብጠር ነው ያመጣሁት የልብሱ ማለት ነው። እኔ ከብቻ ሀገር አምጥቼዋለሁ እሱ ከገብጠር እ ሸበላ ሸበላ ማለት ቆንጆ። እኔ አንተ ነህ ቆንጆ። ሲግማ ሲሆን እንደዚህ ነው ማለት ሰው የሚያምር፣ ላይክ ሚ ያኔ አይ ሁሌ ነው ማለት ግን እኔ ለኪሮይ ፍቅሬ ስገርስለት፣ እወድሃለው፣ አከብረሃለው ታላቄ ስለሆንክ። እናም ደግሞ አንተ ሆም ወርክ ምናምን ሲኖረኝ ምናምን አንተ ነው የምታግዘኝ። አንድ ላይ ማጥናት ይችላለ፣ አንድ ላይ ነው የሚያጠናው። እኔ እንትን ካገበረኝ እሱ እንትን ያስ ያስ ብለኛል። ከዛም በኋላ እሱ ደግሞ በቃ ሌላኛው ደግሞ አንድ ሰው ከመታኝ ወይም ከገበገበኝ እሱ ያግዘኛል። እሱ ያግዘኛል። ሱራፊል ገለጻ። ኪሩቤል ደግሞ አሁን ደስ ይለኛል፣ ትሩ ሰው ነው፣ ታናሹ ቢሆንም አከብረዋለሁ የሚል እጃቢር። ይሄ ወንድም ስለሰተኝ ያመሰድናለው። ብዙ ጊዜ በምን ምክንያት የምትጣሉት ቤት? በምን ቲም አይደለም። እኔ የሆነ ነገር እኔ። ብዙ ጊዜ ስራችሁ በቃ ነው ምትጣሉት? በቃ ትጣላለህ? ድሮ ነበር እሱ። አሁንም ትጣላ? ኳስ እንገዝ እንገዝ ስናደርግ ድሮ ነበር የሁለት ዓመት ምናምን የነበረ ቀን። አሁንም እንጣላለን። ምን ታደርግላችሁ? ነው በጣም ደስ የሚላችሁ? እኔ ደስ የሚለኝ ቲክቶክ ዳንስ። ከስለማሙችኛለሽ። ስታድጉ በመጀመሪያ ደሞዛችሁ ለእናትና ለአባታችሁ እንደምታረጉት የነሱ ቪአይ ፒ ምን ማድረግ? ለምሳሌ ከእነሱ ሌላ ማንም ሰው መንካት የማይችል መኪና። አሁን ደግሞ አንተ ለሱ ምንድነው ማድረግ ፈልገው? ከእናትና ከአባት በኋላ ቪላ ቤት ገዛለስለሱ ምን ማድረግ ፈልገው? ለሱ መኪና እሱ ሱዙኪ ነው። ሱዙኪ መኪና ስራ። ኪራን ምን ቢያስተካክል ደስ ይላል? ኪሩቤል ደግሞ ስራ ፊል ምን ቢያስተካክል ደስ ይላል? እኔ ደግሞ ምን ደግሞ፣ እሱም ያስተካክለው ምግብ፣ ምንም አይበላም። ሁለተኛው ደግሞ በማጥናት ትንሽ ሰነፍ ነው፣ እሱም ቢያስተካክል ይሻላል። ሶስተኛው ደግሞ በመረበሽ በመረበሽ አብረን እንደምናተና እፈልጋለሁ። ማመስገን የምትፈልጉትን ሰው ማመስገን ትችላላችሁ። እኔ መጀመሪያ ማመስገነው አምላኬን ነው እግዚአብሔር። ሁለተኛው ደግሞ እናስና አባሴ፣ ሶስተኛው ደግሞ ወንድሞችን እህቶችን፣ አራተኛ ጓደኞች። በቃ አንተስ? እኔ አንደኛው ማመስገን የምፈልገው ፈጣሪዬን ሁለተኛ፣ እናትና አባቶቼን ሶስተኛ፣ እህትና ወንድሞቼን አራተኛ፣ ደው ቲቶር ሲያስጀመረኝ ቴዲ፣ አምስተኛ ደቡ ኪራና ሱራ። ዛሬ ለልጆች ምን ይዛችሁላችሁ ነው የመጣችሁት? የሚደርም ዳንስ ይዘን ነው የመታ ነው ችን